ጌታቸው ረዳን አልሰማናቸውም እንጂ ብዙ እውነት ነግረውናል ሲሉ ታየ ደንደዓ እንደተናገሩ የጌታቸውን በአብይ መሾም በተመለከተ በርካታ አስተያየቶች እየተሰጡ ነው። በመጨረሻም የጌታቸው ረዳ ማረፊያ አራት ኪሎ መሆኑ እርግጥ ሲሆን የተሾሙበት ቦታ ደግሞ ትኩረት ስቧል። እናስደምጣችኋለን። የፕሪትራው ስምምነት በይፋ ፈርሷል ሲሉ ፖለቲከኛው አቶ ልደቱ አያሌው ተናገሩ። ለአቀኛ ድርድር ካልተገዛን የወደድነው ጦርነት በልቶ ይጨርሰናል ሲሉ አስጠንቅቀዋል። ለፕሪትራው ስምምነት አለመፈጸም ጌታቸው ህዋትን ተጠያቂ ማድረጋቸው ለአራት ኪሎ ሰርግና ምላሽ ሆኖላታል ብለዋል። በሌላ በኩል ህዋት ለጀነራል ታደሰ ትእዛዝ አስተላልፏል። እንመለስበታለን። በሽብር ወንጀል የተከሰሱት የቪስ ጋዜጠኞች በድጋሚ በራሳቸው ላይ እንዲፈርዱ ተደረገም። በሽብርተኝነት ተጠርጥረው በስር ላይ የሚገኙ ጋዜጠኞችና ብርቱካን በድጋሚ ዘጋቢ ፊልም ተሰርቶባቸው በራሳቸው ላይ እንዲፈርዱ ተደርጓል። እናስደምጣቸዋለን። የኢትዮጵያ አጋር የተባበሩት አረብ ኤምሬቶች በሱዳን ዘር ማጥፋት ተከሰሰች። ሱዳን የተባበሩት አረብ ኤምሬቶች የሱዳን ፈጥኖ ደራሽ ኃይልን በመደገፍ የዘር ማጥፋት ጥቃት ሰዓት አድርሳለች በሚል ተከሳለች። እንመለስበታለን። ጤና ይስጥልን ውድ የአንድ አፍታ ቤተሰቦች ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። ከአንዳፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ጌታቸው ረዳን አልሰማናቸውም እንጂ ብዙ እውነት ነግረውናል ሲሉ ታየ ደንደአ እንዳተናገሩ የጌታቸውን በአብይ መሸውን በተመለከተ በርካታ አስተያየቶች እየተሰጡ ነው። በመጨረሻም የጌታቸው ረዳ ማረፊያ አራት ኪሎ መሆኑ እርግጥ ሲሆን የተሾሙበት ቦታ ደግሞ ትኩረት ስቧል። ጌታቸው ከባህር በርና ኤርትራ ጋር የሚገናኝ ተልዕኮ ተሰጣቸው ወይ አስባለ። ሹመት ነው ከአራት ኪሎ ያገኙት። ኢትዮ ኤርትራ ውጥረት በተባባሰበትና የባህር በር ጉዳይ በግለት ይቀጥላል በተባለ ማግስት ነው። ጌታቸው ረዳ የጠቅላዩ የአፍሪካ ቀንድ ጉዳዮች አማካሪ ሆነዋል። ለዚህ ቦታ ብቁናቸው ናቸው የሚባልላቸው ጌታቸው በአማካሪነት ዘመናቸው ከኢትዮ ኤርትራና ባህር በር ጉዳዮች ጋር እንደሚ ላተሙ ይጠበቃል። ይህን ተከትሎ የአብይ ሹመት ለጌታቸው የባህር በር ተልዕኮ ከመስጠት ጋር የሚያያይዙት በርክተዋል። ጌታቸውን የጠቅላይ ሚኒስትሩ የአፍሪካ ቀንድ ጉዳዮች አማካሪ መሆን ተከትሎ አስተያየቶች እየተሰነዘሩ ነው። ታዬ ደንዳ የሰጡት አስተያየትም እዚህ ጋር የሚጠቀስ ነው። አቶ ታዬ ሹመት ያዳብራል ሲሉ ሹመትን አድንቀው አቶ ጌታቸውን ለቦታው የሚመጥኑ መሆናቸውን ጠቅሰዋል። ለውጥ ካልነው የቁማር ጨዋታ ወዲህ ትክክለኛው ሹመት ይመስለኛል ያሉት ታዬ ቀድሞውንም ቢሆን አልሰማናቸውም እንጂ አቶ ጌታቸው ስለ ለውጡ ብዙ እውነቶችን ነግረውናል። አሁንም በርካታ አቁም ነገሮችን እንደሚመክሩን ይጠበቃል ብለዋል። አቶ ታዬ ቀጥሉና ስጋት ያሉትን ጉዳይንም ይጠቅሳሉ። ትናንትም ሆነ ዛሬ ሀገራችን መሰረታዊ ችግር አማካሪውንና ምክሩን ሳይሆን ተመካሪውን ይመለከታል። ሰለሞናዊው አፄ ኃይለስላሴም ሳይቀሩ በነ ከተማ ይፍሩ ተመክረዋል። ቀጥሎ የሆነውም ይታውቃል በማለት አብራርተዋል። የፕሪቶሪያው ስምምነት በይፋ ፈርሷል ሲሉ ፖለቲከኛው አቶ ልደቱ አያሌው ተናገሩ። ለሀቀኛ ድርድር ካልተገዛ የወደድነው ጦርነት በልተው ይጨርሰናል ሲሉም አስጠንቅቀዋል። ለፕሪቶሪያው ስምምነት አለመፈጸም ጌታቸው ህወሀትን ተጠያቂ ማድረጋቸው ለአራት ኪሎ ሰርግ እና ምላሽ ሆኖለታል ብለዋል። በሌላ በኩል ህወሓት ለጀነራል ታደሰ ትዕዛዝ አስተላልፈዋል። ፖለቲከኛው አቶ ልደቱ አያሌው የጀነራል ታደሰ ወረደን መሾም አስመልክቶ ዘለግ ያለ ጽሁፍ አሰራጅተዋል። ፖለቲከኛው በጽሁፉ ፕሪቶራ ስምምነት ፈርሷል ብለዋል። ጌታቸው ረዳ ለፕሪቶራ ስምምነት አለመፈጸም ተጠያቂነቱን ወደ ህወሓት በመግፋታቸው ለብልጽግናው አገዛዝ ሰርግ እና ምላሽ ሆኖለታል የሚለው ልደቱ እንዲህ አይነቱ መካሰስ ራስን ያላግባብ ከተጠያቂነት ለማዳን የሚደረግ ሙከራ ካልሆነ በስተቀር ለስምምነቱ አለመተግበር ፌዴራል መንግስቱም ህወሀት፣ ወይንም ጊዜያዊ አስተዳደሩ በተለየ ሁኔታ ወይንም በተናጠል ተጠያቂ የሚሆንበት ምክንያት የለም ይላል ጽሑፉ። ይቀጥልና ስምምነቱ ገና ከጅምሩ በተግባር እንደማይፈጸም እየታወቀ ለጊዜ መግዣነት ተብሎ የተፈረመ የታይታ ስምምነት ነበር። በአጭሩ ጦርነቱ ያስቆመው በዋናነት የራሱ የጦርነቱ አስቀያሚ ገጽታ እንደሆነው ሁሉም ስምምነቱን ፈራሽ ያደረገውም የችግሩን ምንጭ በአግባቡ መመርመር ያልተሞከረውና ዘላቂውን መፍትሄ ለማስቀመጥ የተነሳውን የራሱን የፕሪትሮስ ስምምነት ደካማነት ይዘት ነው ሲሉም አብራርተዋል። የፕሪትሮስ ስምምነት ሰሞኑን አዲስ አበባ ላይ ጀነራል ታደሰ ወረደ ፈረሙት በተባለው የቃል ኪዳን ሰነድ ግብዓተ መሬቱ ተፈጽሟል የሚለው ፖለቲከኛው የጀነራል ታደሰ ወረደ የወቅቱ ሹመትም ሆነ የቃል ኪዳን ሰነዱ የፕሪቶሪያውን ስምምነት የሚያድስና የሚያስቀጥል አይደለም ሲልም አብራርተዋል። ጀነራል ታደሰ ቃል ኪዳን የገቡት ለፕሪቶሪያው ስምምነት ተፈጻሚነት ለስምምነቱ ፈራሚ አካላት ሳይሆን ሹመት ለሰጣቸው ለጠቅላይ ሚኒስትራዊ ነውም ብሏል። አክለውም የጀነራል ታደሰ ሹመት በብዙ ዲፕሎማቶች ታጅቦ ከመፈጸም በስተቀር ከነአቶ አረጋ ከበደ ሹመት የተለየ ትርጉም የለውም ብሏል። ይህ በእንዲህ እንዳለ ህወት ለጀኔራል ታደሰ ትዕዛዝ አስተላልፏል። ቤታቸውን ተከትሎ ትግራይን በፕሬዝዳንትነት ለመምራት ከአራት ኪሎ የቃል ኪዳን ሰነድ የፈርመው ወደ መቀሌ ያመሩት ጀነራል ታደሰ ከህዋት የቤት ስራ ተሰጥቷቸዋል። ጀኔራሉ ከቀናት በኋላ ወደ መቀሌ ገብተው በይፋ ስራ መጀመራቸውን በገለጹ በሰዓታት ልዩነት በደብረ ጽዮን ገብረ ሚካኤል ቡድን ወልቃይትን የማስመለስ የቤት ሥራ ተሰጥቷቸዋል። በስብሰባ ላይ የሚገኘው የህዋት ማዕከላዊ ኮሚቴ ጄኔራል ታደሰን እንኳን ደና መጡ ብሎ ሹመታቸውን መቀበሉን አረጋግጧል። ጀነራሉን በራት ግብዣ የተቀበለው ህዋት በሊቀመንበሩ ደብረ ደብረጽዮን በኩል ጀነራሉ አራት ኪሎ ከፈረሙት የቃል ኪዳን ሰነድ ላይ ያልሰፈረውን የግዛት ማስመለስ በአስቸኳይ እንዲያስፈጽሙ ማሳሰቢያ ተሰጥቷቸዋል። የህዋት ማዕከላዊ ኮሚቴ ጀነራሉን በተቀበለበት መድረክ ላይ ንግግር ያደረጉት ደብረጽዮን ቅድሚያ መፈጸም አለባቸው ያሏቸውን ጉዳዮች አስቀምጠዋል። በመጀመሪያ ደረጃ በወረራ የተያዙ የትግራይ ለዋላዊ ግዛቶችን ነጻ ማውጣት ጀነራል ታደሰ በቀዳሚነት በአስቸኳይ ማስፈጸም አለባቸው ብለዋል። እንደ ደብረጽዮን ገለጻ ህወሓት አቅጣጫ እንደ ወልቃይት ራያና ጠለምት ያሉ አካባቢዎችን ወደ ትግራይ መጠቅለል ተፈናቃዮችን ከመመለስ ይቀድማል ተብሏል። ደብረ ጽዮን የተፈናቀሉ ወገኖቻችን ወደ ቀያቸው ለመመለስ በወረራ ላይ የሚገኙ ላላዊ ግዛታችን ነጻ ማውጣት ያስፈልጋል ሲሉ ለጀኔራሉ የስራ መመሪያ የሚመስል ማሳሰቢያ ሰጥተዋል። ይሁን እንጂ ጀኔራል ታደሰ ወረደም በተሰጣቸው የአንድ አመት የስልጣን ጊዜ ቅድሚያ ሰጠው እንዲፈጽሙ በቃል ኪዳን የፈረሙት ተፈናቃዮችን በአስቸኳይ ለመመለስ ነው። ጀኔራሉ የፈረሙት ቃል ኪዳን ሰነድ ላይ ተፈናቃዮች ለመለስ እንጂ አወዛጋቢ አካባቢዎች ወደ ትግራይ ማስመለስ የሚል ስምምነት የለም። በሽብር ወንጀል የተከሰሱት የቤት ጋዜጠኞች በድጋሚ በራሳቸው ላይ እንዲፈርዱ ተደረገም። በሽብርተኝነት ተጠርጥረው በእስር ላይ የሚገኙ ጋዜጠኞችና ብርቱካን በድጋሚ ዘጋቢ ፊልም ተሰርቶባቸው በራሳቸው ላይ እንዲፈርዱ ተደርገዋል። መንግስት ሚኒስትሮች በየፊናቸው መግለጫ እንዲሰጡ በማድረግ ዋና አጀንዳ ያደረገው የብርቱካን ተመስገን ጉዳይ ላይ ሁለተኛ ዘጋቢ ፊልም አቅርቧል። ትናንት ምሽት በሁሉም መንግስታዊ ሚዲያዎች በተመሳሳይ ሰዓት የተሰራጨው ዘጋቢ ፊልም ላይ በሽብር ወንጀል ተጠርጥረው የታሰሩ ሰዎች በሙሉ በራሳቸው ላይ እንዲመሰክሩ ተደርገዋል። ከሽብር ተጠርጣሪዎቹ በተጨማሪ የኢቢኤስ ፕሮግራም መሪዋ ሉላ ገዙ ለፖሊስ ሰጠችው የተባለው ቃል በራሷ ድምጽ እንድታነብ ተደርጎ በዘጋቢ ፊልሙ ላይ እንዲገባ ተደርጓል። ሉላ ለፖሊስ ሰጠችው የተባለው ቃል በራሷ ድምፅ አንብባ የዘጋቢ ፊልሙ አካል ከማድረጓ በተጨማሪ በእስር ላይ እንደሚገኙ በቃለ መጠይቅ እንድታወራ ተደርጓል። የብርቱካን ታሪክ በቀረበበት በውስጥ የፕሮግራሙ አስተዋዋቂ የነበረችው ሉላ ገዙ ሂደቱ የተቀነባበረ ድራማ እንደነበር እንድትናገር እንዲሁም በወቅቱ አብሯት ፕሮግራሙን የመራው ጋዜጠኛ ዘወትር ደሳሌ በተመሳሳይ በዘጋቢ ፊልሙ ላይ ማስተባበያ እንዲሰጥ ተደርጓል። ትናንት ምሽት በተሰራጨ ሁለተኛ ዘጋቢ ፊልም ላይ በሽብር ወንጀል የተጠረጠሩት የቤዝ ጋዜጠኞችና ቀረጽ አስተባባሪዎች በራሳቸው ላይ እንዲፈርዱ ተደርጓል። እያንዳንዳቸው በብርቱካን ጉዳይ ተሳትፈዋል ተብለው በሽብር ወንጀል የተጠረጠሩ ሰዎች በሙሉ ጉዳዩ ሆን ብለው ያቀናበሩት ድራማ መሆኑን በዘጋቢ ፊልሙ ላይ ሲናገሩ ተደምጠዋል። በሕግ አግባብ ማንኛውም ተጠርጣሪ ከፍርድ ቤት ውጭ በሌላ አካል በራ ራሱ ላይ እንዲመሰክር ማድረግ የሰብአዊ መብት ጥሰት እንደሆነ ብዙዎች ይናገራሉ። ማንኛውም ተጠርጣሪ በፍርድ ቤት ጥፋተኛ እስካልተባለ ድረስ በምንም አግባብ ወንጀለኛ ተብሎ ሊፈረጅ እንደማይገባ በህግ የተደነገገ ቢሆንም በዘጋቢ ፊልሙ ላይ ግን ተጠርጣሪዎች የሽብር ተግባር ተሳታፊ ተዋናይ ተብለዋል። በዚህኛው ዘጋቢ ፊልም ላይ እንደተገለጸው ከሆነም በብርቱካን ጉዳይ ድራማ ሰርተዋል ተብለው በሽብር ወንጀል የተከሰሱ ሰዎች አገር በማፍረስ ይራጃቸው አለበት ተብሏል። ተጠርጣሪዎቹ በፍርድ ቤት ከተከሰሱበት የሽብር ወንጀል በተጨማሪ ስና ሮናልድ በተሰራጨው ዘጋቢ ፊልም ላይ አገር በማፍረስና በማተራመስ ሲራ ተወንጅለዋል። መንግስት የብርቱካንን ጉዳይ ያልተፈጸመ ድራማ ነው ብሎ ካስተባበለ በኋላ ለምን በዚህ ልክ ዋና አጀንዳ እንዳደረገው ብዙዎች ጥያቄ በማንሳት ላይ ናቸው። የተለያዩ ወገኖች አሁንም ጥርጣሬ እንዲያደርባቸው ያደረገው ጉዳይ ብርቱካን ታግታ አልተደፈረችም የሚለው ጉዳይ ይህን ያክል አጀንዳ ሆኖ በአንድ ወር ውስጥ የታገቱት ከመቶ በላይ ሰዎች ከቁ ባለመቆጠሩ ነው የኢትዮጵያ ጋር የተባበሩት አረብ ኤሚሬትስ በሱዳን ዘር ማጥፋት ተከሰሰች። ሱዳን የተባበሩት አረብ ኤሚሬቶች የሱዳን ፈጥኖ ድራሽ ኃይልን በመደገፍ የዘር ማጥፋት ጥቃት አድርሳለች በሚል ተከሰሰች። ዱባይ የዘር ማጥፋትን ለመከላከል የተደረሰውን ዓለም አቀፍ ስምምነት ትላልፋለች ስትል ሱዳን ለዓለም አቀፉ የወንጀል መዳኛ ፍርድ ቤት ክስ አቅርባለች። ፍርድ ቤቱ ኤሚሬቶችን ፈጥኖ ድራሽ ኃይሉን ከመደገፍ ድርጊቷ ትታቀብ ዘንድ እርምጃ እንዲወስድ ጠይቃለች። ሱዳን አቤቱታዋን ዘሄግ ወደሚገኘው ፍርድ ቤት የወሰደችው የፈጥኖ ሳይሉ ለፈጸመው ዘር ማጥፋት ጥቃት ተባባሪ ይሆናለች የሚል ነው። በምዕራብ ዳርፉን የፈጥኖ ድራሽ ኃይል ከአረብ ሚሊሻዎች ጋር በመተባበር አረብ ባልሆኑ የማሳሊት ጎሳ አባላት ላይ ጎሳ ተኮር ጥቃቶችን አጠናክረው መቀጠላቸውን ተከትሎ ነው። የተባበሩት አረብ ኤምሬቶች ግን የሱዳንን የዘር ማጥፋት ድጋፍ ክስ እንደተለመደው አልተቀበለችውም። ክሱን ሱዳን የፖለቲካ መጠቀሚያ አድርገዋለች ስትል ማጣጣሏን ሮይተርስ የዜና ወኪል ዘግቧል። የተባበሩት አረብ ኤምሬቶች የቀረበባትን ክስ ትኩረት ለመሳብ የተደረገ ሙከራ ነው ስትል አስተባብላለች። አሜሪካ ባለፈው ጥር ወር በምዕራብ ዳርፉር በማሳሊት ጎሳ አባላት ላይ እየደረሰ ያለውን ጥቃት ከዘር ማጥፋት የሚቆጠር ነው ብላ ነበር። ምንም እንኳን የተባበሩት አረብ ኤምሬቶች ለፈጥኖ ለፍጥኖ ድራሽ ኃይሉ የጦር መሳሪያ ድጋፍ ማድረጓን ብታስተባብልም የመንግስታቱ ድርጅትና የአሜሪካ የህግ ባለሙያዎች ተጨባጭ ማረጋገጫ ማግኘታቸውን ማስታወቃቸው ይታወሳል። በጀኔራል አብዱል ፈታል የሚመራው የሱዳን መንግስት ፈጥኖ ድራሽ ኃይሉን በዱባይ ድጋፍ የአረብ ተወላጅ ያልሆኑ የማሳሊት ጎሳዎችን እንደ ማህበረሰብ እያጠቃ ነው ብሏል። የሱዳን መንግስት ለፍርድ ቤት ያቀረበው አቤቱታ። ታጣቂዎቹ ጾታዊ ጥቃትን እንደ ጦር መሳሪያ በመጠቀም በሰላማዊ ሰዎች ላይ ከፍተኛ የሰብአዊ መብት ጥሰት እየፈጸመ ነው ብሏል። የሱዳን መንግስት የተባበሩት አረብ ኤሚሬቶች ለታጣቂዎች የገንዘብ ወታደራዊና ፖለቲካዊ ድጋፍ ትሰጣለች ብሏል። ዱባይ የጦር መሳሪያና ሰው አልባ አውሮፕላኖችን በማስታጠቅ እንዲሁም ተዋጊዎችን መመልመል ላይ እየተሳተፈች ነው ተብሏል። አሜሪካ በዱባይ በሚደገፈው ፈጥኖ ድራሻ ይልና በመሪያቸው ጀኔራል ዳጋሎ ላይ ማዕቀብ መጣሏ ይታወሳል። አሜሪካ በጀኔራል ዳጋሎ በእርስ በርስ ጦርነቱ የጦር ወንጀል መፈጸሟን በመግለጽ ከድርጊቱ እንዲቆጠብ ጫና እየፈጠረች ነው።